እሺ ገብርዬ፣ ምን የተለወጠ ነገር አለ? የተለወጠ ሽማግሌዎቹ ይመጡ የለ? ይመጣሉ ይመጣሉ እኮ። ደሞ ኋላ እንደባለፈው ቀርቷል በለና የተጠመቀውን ጠላ የባህሩ አህያ ለማን ትቅጭበት አሉ። አንዴ ጠላ ጠመቅሽ እንዴ? ታዲያስ ያጫውታል ብዬ ትንሽ እንደው። ይመጣሉ ይመጣሉ እንግዲህ። ታዲያ ምነው ሐሳብ የገባት ትመስላለ? ነገር በሆድ ሲያኖሩት ጥሩ አይደለም፣ ተናገረው። እሱስ ልክ ነሽ። አንድ ላይ ለመኖር መወሰናችን እንደዚህ አይደለም የሚጠቅመው። በስተርጅና ብቸኝነት እንዳይጫነን የሚያዋራ እንኳን ሰው ከጎን መጥፋት የለበትም ብለን ነው። ይሄንን ሁሉ ሄዶለት ነው። ልክ ብለሻል፣ ልክ ብለሻል። ብቻ ይሄ ከበድ ያለ ነው። ሽማግሌዎቹም ከመምጣታቸው በፊት ተነጋግረን፣ ተግባብተን፣ ወስነን መሆን አለበት ብዬ ነው እንግዲህ ጥሩ፣ ታዲያ ምኑን እንወስን? ያው እንግዲህ ከመጋባታችን በፊት እንመርመር እንዳትለኝና፣ እንደ ወጣቶቹ ብቻ ሳቄን እንዳታመጣው። ስንቱን ነገር አስቀድመን ጨርሰን። መመርመርማ በስንት ቅለቱ። አንተ አታመጣ ወይ የለመቸው? የባህሩን አባት ጉዳይ። የባህሩ አባት ስንት ዘመን የተረሳውን ደግሞ በምን አስታወስከው? በል እንዴት ይረሳል ብለሽ ነው እንዴ? እስቲ በምን ትዝ አለ? የለም ጥፌ አደራ አለብኝ። ከማን ነፍሷን? ይማረውና እናቱ አንድ ቀን ባመችህ ጊዜ ንገረው ብላኝ ነበር። ምኑን? የአባቱን ማንነት እኮ። አንተ የአባቱን ማንነት እየታወቀህ ነው የምትነግረው? እረ አውቀዋለሁ። ማንን? የባህሩን አባት። አዎ ጎሽ እኔ እኮ እዚህ ቤት እየኖርኩ ነው ምለው ውሸቴን ነው የሚሰራውንም የሚፈተፈተውንም አላውቅም ጉድ ሳይሰማሉ በል እስኪ ንገረኝ የማን ልጅ ሆኖ ተገኘ እስከ ዛሬ ምስጢር ሆኖ የቆየው ያው እናቱም አባቱም እንዳይጎዱ ልጁም የሚያገኘውን ጥቅም እንዳያጣ ትዳር እንዳይፈርስ ቤተሰብ እንዳይበ ወይም መብርሃን እኮ ማን ነው አባቱ እኔው እረፍ። አየሽ፣ ይኸው እጥፌ እንደምታስቢው ቀላል አደለም። የባህሩ እናት አስተዋይ ነበረች። ይሄም ቤት እንዳይበጥበጥ የእኔም ትዳር እንዳይፈርስ አቋን ውጣው ቁጭ አለች። እኔው አበስኩ ገበርኩ፣ የፈጣሪ ያለ ለልጁም ተነግሮታል። ለእሱም ለራሱ ተነግሮታል። እኔም ባልሆን በኃይሉ በኩል እንዲሰማው ተደርጓል። አቤት አቤት አቤት አቤት፣ ጉዴ! ይኸው እንግዲህ ተነፈስኩት ወጣልኝ እስከ ዛሬም ያስከፋሁት ሰው ካለ ንስሓ እገባለሁ። እኔም ቀለል እንዳለኝ ልሙት። እናንተም የምታረጉኝን አድርጉኝ። በበኩሌ ግን ወጥቶልኛል። ኧረ እንደውም ከማን ጋር ይኖራል? ኧረ እንደውም እሱም የሚታመነው። ኧረ ኧረ ኧረ ጉድ! ምን እናድርግ እንግዲህ ተሳሳትን። እውነቱ የተሰማ እንደሆን ከጓደኛዬ መቆራረጤ የሆነ ክፉ አጋጣሚ አረ እንደው እንደው እንደው ምን መስዬ ታየሁህ? እንዴት ጥፌ! መቼም ታውቂያለሽ፣ ይሄ ጉዳይ እኮ ከረዥም ዓመታት በፊት የሆነ ነው። እንዴ በቁም የቀበርከኝ እንጂ ተደፈርኩ እንጂ ደፈርከኝ። ብትናደጅብኝም፣ እውነት አለሽ። አረ እንደው እንዴት ብትገምተኝ ነው? አንተ ከሰራተኛ ጋር በተኛህበት ጎን ከኔ ጋር የተኛኸው እስኪ ረጋበይ፣ እና እንነጋገር እኮ ካንተ ጋር ንግግር እኮ ከአንተ ጋር ቁም ነገር እኮ እኔ እጥፍ ወርቅ አባተ ኩሩ የኩሩዋ ልጅ ወርጄና ተዋርጄ ካንተ ጋር ልነጋገረ መቼስ ይኸው አበድኳ፣ አበድኩኝ እኮ። ኧረ ኧረ ረጋ በይ፣ ደምሽ ከፍ አለብሽ። ይሄንን ከመስማቴ በፊት ምነው ሞቼ ተቀብሬ በነበረ። ኧረ ወይዬው፣ አትንኩኝ፣ በቃ። እንዴ እጥፌ መነካ? አይ አይ፣ የነካኝን ምን አቃለሁ? አንተም ይህን ቤት ምን እንዳስነካኸው አላውቅም። ገለኸኛል እኮ በቁማችን። ዝም ብለን እኮ ነው አለን የምንለው። ኧረ ተይ እባክሽ፣ እንደዚህ አትሁኝ። እጠፍ በል በል፣ በቃ በቃ በቃ አይንህን አለ ውጣልኝ ውጣልኝ ሁለተኛም በደጅ እንዳደርስ እንዴ የደረስኩበት እንዳደርሳልኳ ተናገርኳ በቃ በመንገዴም በህይወቴም እንጋ ላይ ይፈል እጥፉ ተናገርኩ እንግዲህ ውጣልኛ ውጣልኝ እንዴ ስንት ነገር ተነጋግረን እንዴ ስንት ነገር ተነጋግረን ተማክረን ሳትዋረድ ቤቴን ለቀህ ውጣልኝ ከማን ጋር እኔ እኔ ከአንተ ጋር በርኮኩ ይያንፈልክ ይታቀኛለህ አንተ እህ ብታቀኝማ እንዲህ ባልደፈርከኝ ነበር። እንዲ ጋብቻውስ ማኔ አንተን ከማገባ የብሬን አባት የገባበት ጉርጓድ እንደገና ተቆፍሮ በገባ ይሻለኛል። አይቀሌቴ እንዲ ሽማግሌዎቹስ እነሱም ቢሆኑ ደጅ እንዳይደርሱ። እንዲ የቀጠርናቸው ትልልቅ ሰዎች መሆናቸውን አትርሺ። የራሳቸው ጉዳይ ምን ሆናለች እሷ ሕፃን ይመስል አንዴ ሂዱ አንዴ ቅሩ አንልም። እርግጥ ተናደሻል እንዲበርድልሽ በርድልሽ፣ አረፍ በይና ይውጣልሽ። ከዛ ባይሆን በሰከነ መንፈስ ደግሞ እናወረዋለን ወይ እናወራለን። በላሁን ብዬ ዘርፎኛል ወይም ሊገለኝ ነው ብዬ ሳላስ ይዘህ ውጣልኝ። አረ ተይ እባክሽ፣ አሁን ለምትረሺው ነገር ተይ፣ ክፉ አትናገሪ። በህግ አምላክ አልኩ፣ በህግ አምላክ ውጣልኝ። እንዲ ባልወጣት። አረ ረባክ እውነትም ባህሩ ቢግ ብራዘር ስለይኖርኩ ለዚህ ነበር እና በስተርጅና ወንድም ማግኘሻ። አትቀልድሽ። ባህሩ እንዴት ብሎ ነው የኔ ወንድም የሚሆነው? አባቱና እናትሽ ሊጋቡ አይደለም እንዴ? እማማ ሽምግልናውንም እንቢ ብላለች። የጋብቻውን የጋብቻውንማ የሰረዘችው ወዲያው የጋሽ ገብሬን የባህሩ አባት መሆን እንዳወቀች አይደል። ታዲያ ሌላ የምን ሽምግልና ነበረ? ኃይሉን ጨምሮ ለጋብቻው ሽምግልና የተመረጡ ሌሎች ሰዎች መጥተው ነበር። እማማ አይሆንም ብላ መለሰች። ምን ነው አይሆንም የሚሉት? ከጋሽ ገብሬ ጋር ተጣልተው የለም። እንዴት እንኳን ለትዳር ለሰላምታም አልፈልገውም ብላ አዝናለች። አንቺ ግን በመጣላታቸው አትደሰትሽ። ለምን ደስ ይለኛል? ሊጋቡ ሲወስኑ ምን ሲደረግ ብለሽ ስትቆጭና ስታለቅሽ አልነበር? አዎ፣ ግን አሁን እማማን ብታያት በጣም የምታዝንላት። ምን ሰው ጋር መነጋገር አትፈልግም። ተክዛ ቁጭ ያ የድሮ ቁጣ ስድ ቀር ጥሩ ነው። ሰፈሩ ሰላም አገኘ። እንዴት ነው በኔና ታዘን ሰፈሩ የሚደሰተው ስልሽ? ማዘርሽ እኮ ተናጋሪና የሚፈሩ ናቸው። አረ እኔስ እንደ ድሮ ተናጋሪ በሆነች። ለማንኛውም ተጣሉ ነው ምክቲ፣ እንደዚህ ሆና ማየት ደስ አይልም። እንደ ድሮ ሱቁ ክፍት ቢሆን እንኳን አይኗን ላለማየት ምክንያት ይሆነኝ ነበር። እዙሽ ስንጋባ ከዚህ ሁሉ ነገር ትገናኛለሽ። አንተ ቀልድ ልጅ፣ ምን አለብህ? እየቀልድኩ አይደለም። የቤት ስለኔና ስለ አንቺ ነገር ያጫውለው። ስለኔና ስለ አንተ ምን? ጓደኛሞቹ እንደሆንን እንደምወድሽ፣ እንደማገባሽ። ሂድ! ምን አሉ? እህቴ ስትሰማ በጣም ከልቧ ሳቀች። ለምን የምቀልድን የመሰላት፣ ጓደኝነታችንን ግን ታውቅ ነበር። ታዲያ ምን ነው የቀልድ የመሰላት ሌላው የእኛ ጋብቻ ብቻ ለምንድን ነው የሚገርመው ራሳቸውን ሳይችሉት ዳርና አሰቡ ብሎ አይደለም እሷ እንደውም አሮጊት ይመስል ተረት ታበዛ የለም እራስ ሳይጠና ጎተናና ጎተራ ብላ ሙድ ያዘችብ እና ምን አልካት ምን እላታለሁ ስታዩታ ምን የለም በጣም ከመገረሟ የተነሳ ግን ውጪ ላሉት ዘመዶቻችን ሳልውል ሳላድር እናገራለሁ ተው እንጂ እና ምን አሰብክ ስለምኑ ይሄ ነገር ባህር ተሻግሮ መጓዝ እኮ ነው፣ ሰው እንጂ ወሬማ በቀላሉ የፈለገበት እንደሚደርስ መች አጣሁት። እውነቱን ለመናገር ማንም የትም ቢሰማም ግድ የለኝም። ግን አንተ ራስህ መናገር የለብህም በኋላ ከሶስተኛ ሰው ሰማን ብለው እንዳይቀየሙ። ይቀየሙ፣ ከአሁን በኋላ ለነሱ ቦታ አልሰጣቸውም። እሺ፣ ፋዘርስ ምን አሉ? የእሱ ይልቅ በጣም ነገር ምን አሉ? ስለ እና ስለ አንቺ ጉዳይ ምንም አስተያየት አልሰጥም። የጋሽ ገብሬ ሽማግሌ ሆኖ ማዝርጅ ከመጣ እንደነበር ታውቂያለሽ? አዎ እማማን ከጋሽ ገብሬ ጋር ለማስታረቅም መጥተው ነበር። ለዛ ነው እንዴ? ምን የሆኑት? ሽምግልና ስመላለስ መሰንበቴ ነዋ ብሎ እኮ ነው ዝም ያለኝ። እንዴት ሽማግሌ ላኳልካቸው እንዴ? ታዲያስ። ሲጀመርም በዚህ እንኳን እንዲረዳኝ ብያን ያማከርኩት እውነትህን ሽማግሌ ልትልካ አስበሃል? ይህንን ተነጋግረው ጨርሰን የለም ከምድር ነው ጠቢ። አዎ ምነው ሀሳብሽን ለውጥሻል? ኧረ አልለወጥኩም፣ ፈጠነ ብዬ ነው እንጂ በቶሎ እንደምንጋባ ነግርሻለሁ። ምን የሚያጣድፍ ጉዳይ ተገኘ? ቆይ ቃል ስለገባሁልሽ አገባሻለሁ ካልኩ አገባሻለሁ። ምንም ጊዜ መስጠት አያስፈልግም። ታዲያ መቼ አስበሃል? በመጪ እሑድ ቢሆን ምን ታስቢያለሽ? ምን ነው እንዴ የሚመጣው እሑድ እኮ የማማ ሽማግሌዎች የሚመጡበት ቀን ነበር። እና ቢሆኑስ ደስ አይልም። ማማ ያለችበትን ሁኔታ አስበው። በዛ ላይ ለሚሰማውም የኔ መጣደፍ የሌላ ነው የሚያስመስልብኝ። ይሄ ምን ያስመስል? እኔ አጣልኋቸው ነው የሚያስመስለው። ሰብ አታብ ቢጂ ብለን እንጋባ ብለስ ያስጨነቅሽ ያንቺ ነበርሽ። ከተስማማው በኋላ ማፈግፈግ የለም። ደግሞ ሐሳቤን ሳለውት በፊት ብታገቢ ነው የሚሻለው። እሺ እኔ እኮ ግራ ነው የገባኝ። ቆይ በኔስ በኩል ሽማግሌ መኖር የለበትም? አለበት እንጂ። ታዲያ ቤት ሳልናገር ሰው ሳይዘጋጅ እሁድ ትለኛለህ እንዴ? ሐሳብ ነው ያቀረብኩት እኔ ማ ለማዘረሽ የተዘጋጁ ስለሚኖሩ በዛው እያሾፍክ ነው ጠቢቡ። ለምን ሾፋለሁ ታዲያ። እኔስ መዘጋጀት የለብኝም? እኮ፣ ዛሬኮ ይሄንን እንድንነጋገር ነው ያስጠራሁሽ። ተዘጋጅ። ምን ችግር አለ ንገረኝ። ብለን በእግዚአብሔር ምን ችግር አለ? ያውል ጠቢው ደንቡን አታውቀው ከሆነ ጠይቅ። ሽማግሌ ሲላክ አስቀድሞ ለቤተሰብ ይነገራል፣ የሁለቱም ቤተሰቦች ይዘጋጃሉ። ለሽምግልና መዘጋጀት ያለበት የሴቷ ቤተሰብ ማለ ይሄው የተባረከ አጋጣሚ ለእናት የተዘጋጀው አልተሳካም፣ አንቺ ብታገቢበት ምናለ ደግሞ ደሞ ለሽምግልና ተብሎ የተጠመቀው ጠላ የተዘጋጀው ምግብ ለምን ይደፋ? በተወደደ ነው። ይሄንን ቀልድህን አቁ። ቢያንስ እኔ እናንተ ቀድመን ቀኑን መስማማት አለብን። የዛሬ ወር እንጋባለን በሚለው ተስማምተን ነው። ሽማግሌ መላክ ስላለበት ቀን ነው የማወራው። መቼም ከሰርጉ በፊት ነው መሆን ያለበት። ምናልባት ለሽምግልናው ሌላ ቀጠሮ ከሰጡ የሚመጣው እሁድ የተሻለ ነው ብዬ ከሆነ የዛሬ ወር ነው ሰርጋችን። ልክ በ16 እሁድ። እኔ በህይወቴም እንደዚህ የተዋከበ ነገር አይቻላውቅም። ምን ነው ግን አንተ ይህን ያህል ወረግቡ፣ እርጉዝ መሰልኩ እንዴ? ምን ማለትሽ ነው? የሚያጣድፍ ነገር የለም ማለቴ ነው። አርግዘሻል እንዴ? ንገሪኝ፣ አረገሽ? ብሌን ንገሪ። ነገርኩ፣ ትናንትናም እርግጠኛ አይደለሁም ብየሃለሁ። ይህ ነገር እንዴት ነው? ዛሬም ፔሬድ አልመጣም። የዛን ቀን ሳልዘጋጅ ስላደርኩ ፈርቺ ነው እንጂ እርግዝናም ላይሆን ይችላል፣ ሊሆንም ይችላል። አይደለም እሱን ከተመረመርሽ በኋላ እናውቃለን። ክልጅ ቢሆንስ? ልጅ ወይ? ልጅ ምን ነው? እንደዛ ከሆነ ጊዜ ሳናጠፋ እንገባለን ጠፋህ? ይሄን ሁለት ቀን አላየሁህም። አለሁ። ጥሩ ነው። አህያህስ? ምን አልሽ? አህያህስ? ዛሬ ስነሳ ጀምሮ አላየኋትም። ሄዳለች። የት ሄደች? ሸጥኳት። ሸጥኳት? ለምን? በፊትም እኮ ነግሬሻለሁ የገዛኋት በተሻለ ዋጋ አጋይ የሚገዛኝ ፈልጌ ላተርፍባት ነው ነው። ታዲያ ጥሩ አወጣችልን? አዎ፣ መቼም እስከ ዛሬ ያወጣሁትን የቀለቧን መመለስ ባልችልም ዋናዬን መልሻለሁ። አይ ምን ወጪ አወጣህባትና ነው? ቀለቧ የግቢ ያትክልት፣ መንሸራሸሪያዋ የእኔ ግቢ ነበር። ብቻ ጥሩ ነው። እዚህ ባለችበት ጊዜ ሁሉ ፋንድየዋንም ጩኸቷንም ችለሽ ስላልወሻት እግዜር ይስጥልኝ። አይ አልተሸከምኩት አንድ ሁለት የገበያ ሴት ዕቃ ተሸከመችልኝ እንጂ ምን አያዋስ። ሁለታችንንም ማሳርፋል ነበር እኔ የዚህን ሁሉ ግቢ ሳር ከማጭድ ሰው በል ታገላግላኛለች። ምነው ታዲያ ትፈልጊያት አለሽ ወይ ብለህ አልጠየከኝ? ትፈልጊያት ነበር። አይ ምንም ባት ፈየድልኝም፣ ግቢው ጭር እንዳይል እንኳን ታግዘን ነበር። ያየሻት ዕለት እንደዚያ ስትቆጭ እኮ ያልፈለግሻት ነበር የመሰለኝ። እስኪ ይሁን። ትፈልግኛለሽ አንተን? የምትልኪን ነገር ካለ ወጣ ብዬ ልመጣ ነው። በሰላም ተመለስ። ስትወጣ በር ነው መለስ አድርገው። እስቲ እስቲ እሱን ጋቢ ይደረብ አድርግልኝ። ከመውጣት በፊት ደግሞ እሷን ሰኔ ጎጎታ ቦታ ይናቀብላል ባበብልሽ። አይ የለ መነጽሬን አቀብለው ላታዛልቀይ ነገር አንተ ላይ እምነት ብጥል ምን አተርፋለሁ? በጋሽ ገብሬ ጉዳይ በጣም እንደተበሳጨሽ ይገባኛል። አዝናሉ። አትዘን አትዘን። አንተ ምን አጠፋ? የኔን እዚህ መሆን ካልፈለግሽ ምገሪ ቤት ፈልግ። ይወጣል እንዴ ፣ ኧረ አንተ ምን በደልከኝ? ይልቅ እስከ ዛሬ የማይታወቀውን አባትህን ስላገኘ እንኳን ደስ አለኝ። ደስ አላለኝም ለምን

አለን የመቼ መተ ነው? አለ ወደ ጓሮ ዞር ብዬ ነው። አልጋውን ዛሬ ጊዜ ስለነበረ ይልጨርሰው መጣ። እንዴ የጎደለውስ ብረት? እኔ ራሴ ገዛሁት። ትንሽ ብር አገኘውና ቀለምና ብረቱን እንደገና ከራስ ብር። አዎ አህያዋን ሸጬ ትንሽ ባገኘ አትርፍ ብር የጎደለውን ብረት ገዛሁበት። ባህሩ እኔኮ ብሩን በቅርቡ ልመልስልህ አልችልም። ግድ የለም፣ ስታገኝ ትከፍለኛለህ ቃላቶች አጥሩ እያለ አይዞህ አይዞህ። ምን እንደምናገር አላውቅም። ምንም መናገር አያስፈልገውም። ይልቅ ይልቅ ጠጋ በልናና አልጋውን እኔው እንደ ተመልከት። ካለቀ በኋላ እኔም ሀሳቡን የበለጠ ወደድኩት። እኔ ይሄንን ላምን አልችልም። በእውነት አዲስ ቀላልና ውብ የፈጠራ ውጤት ነው። እውነቴን ነው የምልህ እስከ ዛሬ በደረሰብህ ነቀፌታ ማዘን የለብህ እንዲያውም በፈጠራ መኩራት አለብህ። እኔ እንደዚህ አልቆ ሀይዋለሁ ብዬ አስቤም አላውቅም ነበር። እኔም አንተን ደስ ይበልህ ብዬ እንጂ እንደዚህ ያለ አሪፍ ስራ ይወጣዋል ብዬ አልገመትኩም። የእውነት ቀለሙ ደግሞ የበለጠ አደመቀው። የፋብሪካ ስራ አይመስልም በጣም በእውነት በጣም ጎበዝ ባለሙያ ነህ። በጣም ነው ያደነኩህ ባህሩ። በጣም ነው ማመሰግንህ። ማንም ያንተን ያህል አልታገሰኝም። እኔም አየህ በፈጠራህ ተገርም ያለው። ወደፊት በቁጥር በርከት ያለ ለመስራት ሀሳብ ካለ አብረን ልንሰራ እንችላለን። ያው የአሁኑ ግን በዚህ ተጠናቋል። ከዚህ በኋላ ለፈለግከው ሰው በኩራት ማሳየት ትችላለህ። ገንዘብ ስጡኝና ለአምረት ብለህ ብትጠይቅም ማንም አይኑን ሳያሽ ይተባበራል ሀይሉ ምን ሆነህ ሀይሉ እረ እባክተው እን ምን ሆነ ነው የምታለቅ ሰው ወይ እባክህ ቆይ በስራው አልተደሰትክም አልጋውማ በጭንቅላቴ የሳልኩትን በወረቀት ያሰፈርኩትን ነው ቁጭ ያደረግከው። እና ታዲያ ግን በዚህ አልጋ የተነሳ ያጣሁት እኔ ነኝ። የማውቀው ስሙ ነው መሰለኝ እንቅፋት የሆነብኝ። አልጋ በአልጋ ብዬ ሰየምኩት። ምንም ነገር አልጋ በአልጋ እንዳይሆን ጋረደብኝ። አይዞህ፣ አይዞህ ኃይሉ አይዞህ። እንዴ አሁን ሁሉም ነገር አልፏል። ከዚህ በኋላ ምን ማድረግ አለብኝ የሚለውን ብቻ አስብ እስቴ ጥላኝ የጠፋችሁ ከዚህ አልጋ ሀሳብ ጋር በወደግኩት ፍቅር ምክንያት አውቃለሁ አውቃለሁ ኃይሉ፣ እሷም እንዲህ ተሰርቶ ሲያልቅ እንደሚያምር ስታይ ይቅር ትልሃለች። እውነቴን በቃቶ ቶ አሜሪካ የነበረኝን ኑሮ እርግፍ አድርጌ ተውኩት በዚሁ። አውቃለሁ። እንዴ ደግሞ ስሱን ማን ይነካብሃል? ወደፊት የሚሆነውን ብቻ ነው ማሰብ። ተሳቀብኝ፣ ከሰርኩ፣ አጣሁ። ፕሊዝ ኃይሉ፣ ብር ቸገረኝ እርዱኝ ብዬ ለመንኩ። ብቻ ምን ያልሆንኩት አለ። አውቃለሁ አውቃለሁ ኃይሉ ፕሊዝ። ወይ አልጋ በአልጋ ፕሮጀክት ይልቅ ይልቅ እሱን ተውና ለምን ለእናትና ቤት ላሉት ሰዎች አታሳያቸውም? እና የሚሉትን አትሰማመ እዚህ ቤት ብቻ ሳይሆን ገና አለምን ይዤው እዞራለሁ። እብድ እንዳልሆንኩኝ ያለ ምክንያት መስዋዕትነት እንዳልከፈልኩ ማወቅ አለባቸው እማ እማማ ቆይ ቆይ እንዴ ለምን ይዘላችሁ አትሄድም? አልኳ እኮ የትም ልትወስዳት የምትችል ቀላልና ለአያያዝ ምቹ ናት። የእኔ በሽታ እየተጋባብነው ማለት ነው። እማ እማ ሳምሶን ታደሰ፣ መሠረት መኮንን፣ ዓለም ፀሐይ በቀለ፣ እማዋይሽ ዘውዱና ነፃነት ወርቅነህ ነበሩ ይጫወቱላችሁ።